ዋው! ሰርግ ብሎ ዝም፣ ሰርግ ብሎ ዝም፣ በቃ። አሪፍ ሰርግ ነበረ። ሁላችሁም እንኳን ደስ ያላችሁ፣ እንኳን ለዚህ አበቃችሁ ማለት ነው። በነገራችን ላይ የአብርሽና የሩታ ሰርግ የነሱ ብቻ ደስታ አይደለም፣ የአድናቂዎቻቸውም ደስታ ነው፣ የእኛም ደስታ ነው ማለት ነው። ብዙ ሰው ለፍቶለታል፣ ብዙ ሰው ታግሏል፣ ብዙ ሰው ተሰድቦለታል፣ ብዙ የመዳም ቅመሞች በግ ተብለዋል እና ይህ ደስታ የነሱ ብቻ ሳይሆን የእኛም ጭምር ነው። እንኳን ደስ ያላችሁ። እንዲሁም ደግሞ አብርሽና ሩታ እንኳን ለዚህ ቀን አበቃችሁ። እንግዲህ ያማረ የሰመረ ሰርግ ያድርግላችሁ። የምትወልዱ የምትፈክኑ፣ ከዚህ በላይ ደግሞ በቃ አምራችሁ፣ ከዚህ በላይ ተውባችሁ፣ ከዚህ በላይ ደግሞ ተለውጣችሁ፣ አዳሜ ንድድ፣ ጠላታችሁ ንድድ የምታደረጉ ያድርጋችሁ ማለት ነው። ለስለ መናገር እንደዚህ ሰው በዚህ ደረጃ እኔ በአብርሽና በሩታ ላይ የተከፈተ ዘመቻ አይቻላቅም። ቲክቶክ ላይ ትላልቅ ቲክታካሮች ባሏቸው እነሳራ እነ ብዙ ናቸው ብዙ ናቸው ማለት ነው። ስለ እነሱ ሲያወሩ የነበረው ሶስት ቀን ሙሉ ሰው እና ብር ሰርግ ላይ እንዳይገኝ አድናቂዎቻቸውን እየተሳደቡ በጎች እየተባሉ እናታቸው እኮ ውስጥ ልብስ፣ ቀሚስ የምቀየረው የላትም፣ ቡና የምታፈላበት የላትም፣ ለአንዲቱ በር ይህና ክልብር ታዋጣለች እየተባለ የመዳም ቅመሞችን እንደዚህ በጣም ሲሰደቡ ነበረ ማለት ነው። ሰው እንዳይሄድ ሰው ተሸማቆ ሰርጉ ላይ እንዳይገኝ እየተደረገ ነበረ፣ ግን አልተሳካላቸውም። ደስ የሚለው ነገር ይሄ አይደል? አልተሳካላቸውም። እጅግ በጣም ብዙ ሰው ተሄዱ ነበረ ማለት ነው። ብዙ ሰው ነበረ። እነዚህ ወይ ዘመድ ወይ ቤተሰብ አይደሉም። ማንም ሰው ከዚህ አንድ ሰባት ናቸው፣ ከአዲስ አበባ የሄዱት ማለት ነው። ዳኒ አብርሽ፣ ሩታ፣ ጽጌ፣ እና ሜሪ ማርክ እና ይሳቅ፣ እነዚህ ልጆች ናቸው የሄዱት። ሌላው በሙሉ እዛ ዱባይ የነበረና አድናቂ ነው። ቤተሰብም አይደለም ወይ በስጋ ማለት ነው። እና አዝናቂ ናቸው እነዚህ ሁሉ ከኋላ እንደዚህ ሲያጅቧቸው የነበሩት። እና አላህ የሰው መውደድ ይስጣችሁ። በነገራችን ላይ የሰው መውደድ መሰጠት ነው ማለት ነው። ማንም ሰው ተነስቶ እንደዚህ ላርግ ቢል የሚደረግለት የለም። ማንም ሰው ስጦታ አይሰጠውም። ብቻ ሰዎች ሲወዱን፣ ሰዎች ሲያደንቁን፣ ሰዎች እኛን እንትን ሲሉ ነው እኛን የሚደግፉት የሚያበረታቱት እና በዚህ ደረጃ እኔ በጣም የደነቀኝ ሰርግ ነው እውነት ለመናገር ማለት ነው። እጅግ በጣም ያማረ የተዋበ ነበረ። ጠላቶች ብዙ ብለዋል ይሄን ነገር ለማስተጓጎል እንደውም ሰው እንዳይገኝ ለማድረግ አድናቂዎቻቸውን በማሸማቀቅ ብዙ ብዙ ብለው ነበረ ማለት ነው። ነገር ግን አልተሳካላቸውም። ብዙ ሰው ተገኝቶ ነበረ ከሰርጉና እጅግ በጣም ደስ የሚል ሰርግ ነበረ ያው እንኳን ደስ ያላችሁ! በድጋሚ እንኳን ደስ ያላችሁ! ገና ከዚህ በላይ ትልቅ ደረጃ ያድርሳችሁ ማለት ነው። ሰው በዚህ ልክ መንጸርጸር። እነሱ እኮ የመጀመር አይደሉም። ዱባይ ሄደው ሲጋቡ የመጀመር አይደሉም። አብርሽና ሩታ መነገራችን ላይ ያኔ ማን ሰው አልተናገረም? ብዙ ሰው የኢትዮጵያ አርቲስቶች መጥተው ዱባይ ላይ ኮንሰርት ያዘጋጃሉ ካርድ መግቢያ ዋጋ ከፍለው የሚወዷቸው ሽቶ ልብሱ ስጦታ ተሰጥተው የሚመለሱት አርቲስቶች ማለት ነው። በዛ ሰዓት ማንም ሰው አልተናገርም። የመዳም ቅመን ብር አትስጡ፣ ብር አትስጡ፣ ብራሹን ያዙ ተብሎ ማንም ሰው የናክል ቪዲዮ አልሰራም፣ የናክል ሚዲያ አልተጫጫም ማለት ነው። ብዙ አርቲስቶች መጥተዋል። ከኢትዮጵያ መጥተው እዛ ኮንሰርት አዘጋጅተው ዘፈናቸው ዘፍነው ስጦታ ተሰጥቷቸው የካርድ መግቢያ ዋጋ የካርድ ከፍለው ቴዲ አፍሮ ብትሉ ብዙ ብዙ አርቲስቶች ሀገር ወደ ዱባይ የሄዱ ዘፈናቸውን ያዘጋጃሉ ማለት ነው። እና ብዙ የመዳም ቅመሞች ሄደው እዛ ጨፍረው ተደስተው ነው የሚመጡት ማለት ነው። በዛ ሰዓት ማንም ሰው የተናገረ የለም በዚህ ልጅ ግን፣ ይሄ በሙሉ ጦር ይሄ በሙሉ እንትን ግን በቃ ያልፋል። ሁሉም ነገር ግን ታዝበናቸዋል ማለት ነው። ሚዲያው በጣም ነው የታዘብ ናቸው። ያኔ ማንቃት ነበራቸው። እውነት ለመዳም ቅመማ አዝናቸው ከሆነ መቀኝነት ካልሆነ በስተቀር ያኔ ነበረ በቃ ተው ብራችሁን ያዙ ብላችሁ ለመደምቅም መምከር ነበረባችሁ ማለት ነው። ዛሬ ግን በእና ብርሽና በነሩታ ና ሩታ ሲሆን መካሪው በዛ አይደል? ብዙ ሰው መካሪ ሆነ፣ ብዙ ሰው ብራችሁን ያዙ ማለት ጀመረ ማለት ነው። ማንም ሰው ብር ተቸግሮ ተበድሮ እናንተ እንደምትሉት እናቷ ውስጥ ልብስ መቀየሪያ አታ ቡና ማፍያ አታ አይደለም ለነሱ ስጦታ የምገዛው ማለት ነው። ስለተረፋት ስላላት ነው እንደዚህ የምታደርገው የትኛውም የመዳም ቅመም እና ላመነችበት ነገር ነው። ለወደደችው ነው የምታደርገው። እናንተ እንደምታስቧት ጅል ሆና ብሯን መጣያ አታ። እናንተ እንደምታስቧት በግ ሆና አይደለም። ለወደደችው ላመነችበት ነገር ነው የምታወጣው ማለት ነው። እና ባትን ጨራጨሩ ጥሩ ነው፣ ግን ሀሳባችሁ አልተሳካም። ብዙ ሰው ሄዷል፣ ብዙ ሰው ተገኝቷል እዛ። እነዚህ ልጆች እኔ ለምን እንድጠላችኋቸው ለምን ወጥራችሁ እንዳያዛቻቸው አላቅም። በማንም ሰው ህይወት አይገቡም፣ በየትኛውም ሃይማኖት አይገቡም፣ በየትኛውም ዘር አይገቡም። ጀስት በራሳቸው ነው ፈታ የሚሉት ማለት ነው። ሰው በዚህ ልክ ይጠመዳል እንዴ? ወይስ ቅናት ነው? ለቀውን ቀድመውን አደጉ ትላንትና መጥተው ሚዲያ ላይ ትላንት መጥተው ሰው ወደዳቸው። እናንተ ሚዲያ ላይ ስንት አመት አላችሁ? እዚህ ላይ አምስት ስድስት አመት ከኔም ጭምር ወይ ታዋቂ አልሆናችሁ፣ ወይ ሰው አልወደዳችሁ፣ ወይ የሆነበት ቦታ አልደረሳችሁም። ያው ዛሬም ላይቭ ላይ እየገባችሁ ቲክቶክ ጊፍት ትለምናላችሁ ማለት ነው። አልተለወጣችሁም፣ ህይወታችሁ ላይ ለውጥ የለም። እነዚህ ልጆች ግን ሁለት አመት አንድ አመት መጥተው ተለወጡ፣ ቀድሟችሁ ማለት ነው። ለዚህ ነው እንደዚህ የምትንጨራጨሩት እንጂ እነዚህ ልጆች በማንም ሰው ህይወት ገብቶ አይደለም። እነዚህ ልጆች በማንም ሰው ህይወት ገብተውም አይደለም አያቁምም ማለት ነው። እና ይህን አክል ጠላት፣ በነገራችን ላይ ጠላት ሲበዛ በቃ እናንተ ስትቀየሩ ጠላት ይበዛባችኋል ማለት ነው። ስታድጉ፣ ህይወታችሁን ስታሻሽሉ፣ የተሻለ ደረጃ ላይ ስትደርሱ ጠላት ይበዛል፣ በዛም በዚህም ብቅ ብቅ ማለት ይጀምራል ማለት ነው። እነዚህ ልጆች እንደዛ ካልሆነ በስተቀር በማንም ሰው ደርሰው አያውቁም። በማንም ሰው ህይወት ገብተው አያውቁም እና በዚህ ልክ ጠላት ቲክቶክ እኮ ሙሉ ሁሉም እንዲህ አንሸራትታለው፣ ሳራ ትመጣለች፣ አንሸራትታለው፣ የሆነ ሰው ይመጣል፣ አንሸራትታለው፣ መሲ ትመጣለች፣ ሚስ ትመጣለች። ብዙ ዩቲዩበሮች፣ ቲክታከሮች ማለት ነው በተለይ ደግሞ ቲክታከሮች ናቸው ያበዱት ማለት ነው እና በጣም ብዙ ሰው ስለ እነሱ ወንዱ አልቀረ ሴቷ አልቀረ ለምን ለምን ለምን ለነሱ ለምን ስጦታ ተሰጣላችሁ? ለምን ትሄዳላችሁ? የመዳም ቅመም በዚህ ልክ መሳደብ በዚህ ልክ ማዋረድ ተገቢ አልነበረም ማለት ነው። ግን ትዝብት ነው ትዝብት ነው ትርፍ እና ውድ ቤተሰቦቼ እንግዲህ ሁላችሁም እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ ነው የማመሰግነው። ቀጣይ ሌላም ሰርግ አለ ከቤተሰብ ከጋሽዬ ቤት እንዲሁም ከነሩታ ቤተሰቦች ተሞሽራ ትወጣለች። ቤተሰብ ፋሚሊ የተገኘበት አሪፍ ሰርግ ከእንትኑ በኋላ ማለት ነው፣ ከጾሙ በኋላ እንደሚኖር ተስፋ አደርጋለሁኝ። ይህ የጓደኞቻቸው እንትን ነው፣ ትንሽዬ እንትን ነው ማለት ነው፣ ዝግጅት ነው። ቤተሰብ በተገኘበት ደግሞ አሪፍ ሰርግ ይደረጋል። ገና ሌላ ሰርግ አለ። ገና ምን አይታችሁ? ገና ብዙ ነገር፣ ገና መልስ አለ። ሰርጋችሁ እንትን ዱባይ ከሆነ ለመመልሳችሁ ሳውዲ አትመጡ? እኛስ እኛ በቃ ተመልካች ሆነናል ማለት ነው። ውድ ቤተሰቦች ሳውዲን ብትመጡልን አሪፍ ነበረ፣ ግን ምትመጡ አይመስለኝም። ሰዎች ችግር የለው ምንም። በቅርቡ ሀገር ልገባ ስለሆነ ምናልባት የሀገሩ ሰርግ እደርስበታለሁ ማለት ነው እደርስበታለሁ። እና ውድ ቤተሰቦቼ ያው በድጋሚ እንኳን ደስ ያላችሁ። ለአድናቂዎቹ እንኳን ደስ አላችሁ። እንዲሁም ደግሞ ለልጆቹ ለዋናዎቹ፣ ለሙሽራዎቹ እንኳን ደስ አላችሁ ማለት እፈልጋለሁ። እና ሁላችሁም እንኳን ለዚህ ቀን አበቃችሁ። ውለዱ፣ ክበዱ፣ እደጉ፣ ተመንደጉልም ማለት ነው የኛ የኛ ምን ልበላችሁ ማለት ነው። ሰው እንታን ጨረጭሩት የለ። ሚዲያ ሁሉ ስለ እናንተ ነው የሚያወራው። ትንሹም፣ ትልቁም፣ ወንዱም፣ ሴቱ ስለ እናንተ ነው እያወራ እየተንጫጫ ያለው እና እንደዚህ አንጫጩልን ማለት ነው። አንጫጩልን፣ አንጫጯቸው እነዚህ ምድረ ስራ ፈቱላ እነሱ የሚወዳቸው የለም እነሱ ጊፍት የሚሰጣቸው የለም ስለ እነሱ የሚያወራ የለም እነሱ የሚከታተላቸው የለም ተናደዋል። እናንተ በዚህ የአንድ አመት ሁለት አመት ውስጥ በዚህ አክል ሚዲያውን ማነጋገር የቻላችሁ ጎበዞች ናችሁ። እነሱ ግን ማነጋገር አይችሉ፣ ሰው ጊፍት አይሰጣቸው፣ አይወዳቸው፣ አይከታተላቸው፣ ተናደዋል ማለት ነው። አዳሜ ጨጓራ እየተቃጠለ ነው። ጨጓራ ይሸተኛል እና እናንተ ፍኩልን፣ ድመቁልን ከዚህ በላይ ትልቅ ደረጃ ያድርሳችሁ ማለት ነው። እና ውድ ቤተሰቦቼ እንግዲህ በሌላ ቪዲዮ እስከምንገናኝ ሁላችሁም በእያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። ያው ቪዲዮ አልሰራም ብዬ ነበረ በዚህ ቻናል አናዶኛል። ግን መልሼ ቪዲዮ እየሰራው ነው። አላስቻለኝም፣ ሰው ሲንጫጫ ምናምን ሳድጉን ሳይ በጣም እንትን አለኝ ማለት ነው። በቃ መስራት አለብኝ ብዬ መስራት ጀመርኩኝ። ቪዲዮ ሰራውኝ እንጂ ሰሞኑን ጠፍቻለሁ ማለት ነው። እየሰራው አይደለም፣ ስለማንም እየሰራው አይደለም። እና አዲስ ቻናል ከፍቻለሁ። አዲስ ቻናሌን ከታች ሊንክ አስቀምጥላችኋለሁ። ያንን ሰብስክራይብ እያደረጋችሁ አሳድጉኝ። ይሄኛው ችግር ላይ ነው ማለት ነው። ሰላም አሌይኩም ወራህመቱላሂ ወበረካቱሁ ባይ